ከባሌ ጋር እና ከልጆቼ ጋር የሆነ የሆነ ጊዜ ላይ የሆነ ሰዓት ላይ ተጣይ ተጣይ ተጋጭ ተጋጭ ይለኝ ነበረ። ይህንን እስከ ማውቅ ድረስ ማለት ነው። እና ይህንን ካለማወቅ የተነሳ ብዙ ጊዜ ሴቶች ይጎዳሉ። አንዳንድ ጊዜ ችግሩ ያለው እኛ ጋ ነው። ምን ለማለት ፈልጌ እንደሆነ ልንገራችሁ። እርግጠኛ ነኝ ብዙ ሴቶች ይሄ የምለው ነገር ይገባቸዋል። አንዳንድ ጊዜ ተጣይ ተጣይ ተጋጭ ተጋጭ የሚልሽ ባልሽ፣ ልጆችሽ በአካባቢሽ ያለው ሰው የሚናገረው ነገር ሁሉ የሚያስቆጣሽ፣ አልቅሽ አልቅሽ የሚልሽ፣ ድብር የሚልሽ፣ ኢሞሽንሽ ከፍ ዝቅ የሚለው ሁሉንም ትውት አድርግሽ አልጋሽ ላይ ጥቅለል ብለሽ ተኝተሽ መዋል የሚያሰኝሽ፣ ሰውነትሽ ድክም ብሎ ነገር ሁሉ የሚያስጠላሽ፣ ፊትሽን ስታዪው የተቀያየረብሽ ወደሽ እንዳይመስልሽ። ወደሽ አይደለም ወይንም ደግሞ በአካባቢዎች ያሉት ሰዎች ጠልተውሽ አንቺን አታክ ለማድረግ ፈልገውም አይደለም። ይሄ በወር ውስጥ ከሚከሰቱ አራት ተፈጥሯዊ በሴቶች ላይ የሚታይ የመለዋወጥ ሂደት ነው። ሆርሞናል ቼንጅ ማለት ነው። ራስሽን በደንብ ካዳመጥሽው፣ በሰውነትሽ ላይ የሚታየውን ወራዊ ለውጥ ካወቅሽው፣ ብዙ ነገር ታተርፊያለሽ። እንደዚህ አይነት ስሜት ውስጥ ስትገቢ አስቀድመሽ ካወቅሽው ራስሽን ስሜትሽን መቆጣጠር ስለምትቺ፣ ከቤተሰብሽ ጋርም ሆነ ከማንም ሰው ጋር የሚመጣውን ችግር በቀላሉ መፍታት ትችያለሽ። በቂ እረፍት ማድረግ፣ ሞቃት የሆነ ነገር መጠጣት፣ መጽሐፍ ቅዱስ ማንበብና መጸለይ ጥሩ መፍትሄ ሆኖ አግኝቼዋለሁ። ሌላው እኔን በጣም የጠቀመኝ አስቀድሜ ስለማውቀው አስቀድሜ ለቤተሰቦቼ ነግራቸዋለሁኝ ካላንደር ላይ በማስቀመጥ ማለት ነው። ስለዚህ ብቻሽን መሆን ብትፈልጊ ወይንም ደግሞ ከባልሽ ከልጆችሽ የተለያዩ ሰፖርት ብትፈልጊ እርዳታ ብትፈልጊ ያውቁታል ማለት ነው። ስለዚህ ትልቁ ነገር ምንድን ነው? በመካከል በቤተሰብ መካከል የሚመጣውን ኮንፍሊክት ወይንም ደግሞ ግጭት ለመቀነስ አንቺ ጋም የሚመጣውን ስትረስ ለመቀነስ ስለሆነ ይሄ በጣም በጣም እኔን ረድቶኛል። እኔን የጠቀመኝ ይሄ ነው። ስለዚህ ላጋራችሁ ብዬ ነው። ተባረኩልኝ፣ ወዳቸዋለሁ። በአይ